ብርሃኑ ጁላ የሚይዘው የሚጨብጠው አጥዋልም። አብይ አህመድም ጥብቅ ትእዛዝ መስጠቱን ተከትሎ ብርሃኑ ጁላ የአማራ ፋኖ ነው ከፍተኛ አመራሮችንም በድሮን የታገዘ ጥቃት ቢሰነዘርም ነገር ግን አንዳች ጉዳት ማድረስ ባለመቻለው በአሁኑ ሰዓት ከአብይ አህመድ ከባድ የሆነ ውድጅብኝ እየደረሰበት እንደሚገኝ መረጃዎች አመላክተዋል። ይባስ ብሎ በርካታ ወታደራዊ አመራሮች ፋኖችን እየተቀላቀሉ ይገኛሉ። ህዝብን ለማሳሳት የተጠራው የብአዴን ስብሰባ በፋኖች አማካኝነት እንደተበተነ ተነገረም። የአማራ ፋኖ ብሔራዊ ወሎ ቀጠና ንጉስ ሚካኤል አሊ ኮርስር በመደራጀት ላይ ያሉ አህዶች ዙፋን ጠባቂውን ሰራዊት በደፈጣ እምሽክ አድርገውታለም። በላሳ ድቡኮ ቀጠና በተፈጸመ ልዩ የደፈጣ ጥቃት ከስምንት በላይ የአገዛዙ ወታደር አመራሮች ሲደመሰሰው፣ በርካቶች ደግሞ ቆስለኛም ተደርገዋል። ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የፋሲሎ ኤችዲ የዩትዩብ ቻናል አድማጭ ተመልካቾቻችን፣ ብልት ቅዳሜ ቀን ግንቦት 30 2017 ዓመተ ምህረት በመረጃ ሰዓቴ መደመጥ አለባቸው ብዬ ያሰብኳቸውን ሰብራሁናዊ አስቸኳይ ትኩረት የሚሽው በርከት ያለው የአዳር የአውደ ውጊያ መረጃዎችን ጨምሬ ወደ እናንተ መጥቻለሁ። ክብሯን አብራች ቆየው። በላስታ ድብኮ ቀጠና በተፈጸመ ልዩ የደፈጣ ጥቃት በርካታ የአገዛዙ ወታደሮች መደምሰሳቸው ሲነገር በርካቶች ቁስለኛ ተደርገዋል። የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና ላስታ አሳምነው ኮርስር የሚገኘው እሸት ክፍለ ጦር ተወርዋሪዎቹ የፋኖ ኃይሎች በተከፈተ የደፈጣ ጥቃት የብልጽግና መራሹ መከላከያ ሰራዊት ላይ ከባድ ሰብአዊና ቁሳዊ ኪሳራ ደርሶበታል። በላስታ አሳምነው ኮርትድ ከሚገኙት ሰባት ክፍለ ጦሮች ውስጥ የሚገኙት ግዙፍ እሸቴ ክፍለጦር ቃኞችም በዘመቻ መምሪያ አርበኛ ኮስር አሸነፍና በክፍለ ጦሩ አዛዥ አርበኛ አየነው ነው በመመረት ባስተባበሩት ልዩ የተባለለት የዚህ የደፈጣ ጥቃት ኦፕሬሽን በደረሱት መብረቃዊ ምት በአንድ አይሱዚ በሁለት ሲኖ ትራክና በአንድ ካሶኒ እግረኛ ጭምር ከላሊበላ በላ ከተማ ወደ ጋሸና ከተማ ሲጓዝ በነበረ የብርሃን ጁላ ሰራዊት በድብ ኮቀጥና ዳቦ ከተማ ጊዮርጊስ ላይ ደፈጣ በሚያዝ ትላንት ማለትም በለተ አርብ ቀን ግንቦት ሰዎች 29 ከንጋቱ ከነጋቱ 11 ሰዓት ጀምሮ ደፈጣ በመያዝ ከንጋቱ እስከ 12 ሰዓት እስከ ጠዋት ሁለት ሰዓት ከ10 በአማካኝ ለአንድ ሰዓት ተኩል ያህል ደቂቃ በፈጀ ልዩ ኦፕሬሽን የአርበኛ ሸትና የአርበኛ ሰማኝ መንፈስ ልጆች ተወርዋሪዎች ፋኖች ከ8 በላይ ጥላትን ጦር ሞትና ቁስለኛ በማድረግ ከ15 በላይ ደግሞ ከባድ ቁስለኛ በማድረግ በሁለት አምቡላንስ ይዞ ወደ ላሊበላ ከተማም እንዲመለስ አድርገውታል። በዚህም ቀጠና የብልጽግና ወንበር ጠባቂ ሠራዊት ላይ የደፈጣ ጥቃት የተፈጽሞ ከትላንት በስቲያ ያ ግንቦት 27 በተገዜ ክፍለ ጦር ጥቃት ደርሶባቸው አስክሬናቸውን ናቸውን በሞጃ ዴንሳ ድልብ ጋሽን አድርገው ወደ ላሊበላ ከተማ እየመጣ የነበረውን የአንድ ሚኒሻ የአንድ ፖሊስ አስክሬን እንቀበላለን ብለን በተንቀሳቀሱ ያሉ ሲሆን በደረሰባቸው ከባድ ቁሰውና ሰብአዊ ክሰራ በመናደድ እንዴት የአንድ ሚሊሻና የአንድን ፖሊስ አስክሬን ለመቀበል ሲባል ይናይል ጉዳት አስተናግዳችሁ ከዚህ በኋላ እንደ መከላከያ እዝ የማይቀበል ከሆነ ከዚህ በኋላ የማንንም ሆዳም የብልጽግና አክቢኒያ አጃቢ አንሆንም በማለት ቅሬታቸውን፣ ምሬታቸውን ያቀረቡ ሲሆንም ዳቦ ከተማ ላይ አስክሬናቸው ሲሰበሰብ በአቅራቢው ገልባ ተሸክመው እያለፍ የነበረን የሶስት ልጅ አባት የሆኑ አቶ ነገስ ደብሴ የተባለን አስረውታል። መዳረሻው ድልና ነጻነት የሆነውን የአማራን ሕዝብ የህልውና ተጋር ለው ሲረጋገጥ ድረስ አጠናክረን እንቀጥላለን ብለዋል። የአማራ ፋኖ ብሔራዊ ኃይልም በወሎ ቀጠና ንጉስ ሚካኤል አሪ ኮርስር በተደራጀ ያሉ አዶች ዙፋን ጸባቂን ሰራዊት ድባቅ መትተውታል። በደፈጣ ንጉስ ሚካኤል ስር እየተራጁ ያሉ የሻለቃ አዶች መካከል ሰይድ ሻለቃ ደቡብ ወሎ ዞን ከሌላ አካባቢ ያገዘ ዞን ዙፋን ጸባቂ ሰራዊት ላይ በወሰዱት የደፈጣ ጥቃት ከአስር በላይ ሞትና ቁስለኛ ሁነባል። የአገዛዙ ዝፋነ ጠባቂ ባንዳ ሰራዊትና አስፈጻሚ አመራዎች ላይ በሚወሰደው እርምጃ ተጠናክሮ የቀጥለም ሲሆን ሰሞኑን በንጉስ ሚካኤል አሌኮር ስር የተንቀሳቀስና የተደራጁ ያሉ አዶች ብርቱ ትንቅንቅ ማድረጋቸውን ጀብድ መፈጸማቸውን አጠናክረው ቀጥለዋል። መረጃ ጎጃ መቀጠና የአማራ ፋኖ ብሔራዊያን በጎጃ መቀጠና አንደኛ ክፍል ጦር ነበልባሉ ጌታቸው ማን ፍሮሽ አለቃ ትላንት ግን ቦታ ያጽሌ ዛሬ አጥጋ እንደ አንሳ ከተማ ባታ ማርያም አካባቢ የቀበሌ የተላላኪ መዋቅር ለማስመረጥ የአካባቢውን ማህበረሰብ ሰብስቦ ለማወያየት የተደረገው ሙከራ በነበልባሎቹ እንዲከሽፍ ተደረገ። የገንደል ሎሚና የማጅ ደብር ንግስት ተራራን ቆራርጦ በመጓዝ ጥላትን ናይል በብሬን ስናይፐርን በመደብደብ ጥላት ከነበረበት የስብሰባ ቦታ ወደ እንደንሳ ከተማ እንዲገባና ስብሰባው እንዳይካሄድ የጥላትን እቅድ እንዳይሳካ መጭመድ ማድረግ ችላላል ብሏል። በጎጃም መራዊ ኮሪሌል ታደሰሙ ለብርጌድን የሐምሳ ለቃዛዥ ታደሰሙ ብርጌድን ስለመቀላቀሉም ተነግረዋልም። የአማራ ፋኖ ብሔራዊ ኃይል አመራር የሆኑት አርበኛ ምሬ ወዳጁ ዋርከውም ደግሞ አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ የአማራ ፋኖ ብሔራዊ ኃይል አካል የሆነውን በጎጃም ቀጠና የሚገኘውን አንደኛ ክፍለ ጦርን ጉብኝት አድርገዋል። መሪዎቹ በጉብኝታቸው ወቅትም የአንደኛ ክፍለ ጦር ቀጠና የክልሉ መቀመጫ መዲና ባህር ዳር ከተማ ዙሪያ መሆኗን በመረዳት ወታደራዊ ቀጠናዋን በደንብ ቃኝተዋል። በጉብኝታቸው ተቋሙ ወታደራዊ የሆነ ፖለቲካዊ ድጋፍና ትኩረት እንደሚሰጠው አሳስበው በቀጣይም ድርጅቱ ትኩረት ሰጡ እንደሚሰራምና ድጋፍ ክትትል እንደሚደረግለትን ተሳስበዋል። በቆይታቸውም የታዘቡትን ነገር ቢኖርም ልዩነት ያለው ሚዲያ ላይ ብቻ ነው የተገነዘቡት። መሪዎች የሚያስቡት ሁሉም ጦር የነሱ ጦር እንደሆነ ከጦር በፊት የነርሱን ዋጋ ለመክፈል የተዘጋጁ የህዝባቸውን ስቃይ የሚያሳስብ የተሰመረተ ድርጅት መሆኑን ጭምር ነው ሊታወቅ ይገባል ተባለው ውድነ የተከበራቸው የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾች በመረጃ ሳቴ መደመጥ አለባቸው ብዬ ያሰብኳቸው ሰበር መረጃዎች እነዚህ መስሉ ነበር። መልካም መረፋ ተመኘሁም።